የአባ ተስፋዬ ተሾመ አርባኛ ዓመት የክህነት በዓል በድምቀት ተከበረ። የአባ ተስፋዬ ተሾመ አርባኛ ዓመት የክህነት በዓል በአዲስ አበባ ካቶሊካዊ ሰበካ በደብረ ዘይት ቅድስት ስላሴ ቁምስና ሚያዝያ 19 ቀን 2017 ዓ ም በድምቀት ተከበረ። በዕለቱም ክቡር አባ ተስፋዬ ወልደ ማርያም መስዋዕተ ቅዳሴውን ሲሆን የመሩና ቃለ እግዚአብሔር ያሰሙ ሲሆን የጥሪ ሁሉ ምንጭ እግዚአብሔር ነው። ክህነት ከሰባቱ የቤተ ክርስቲያን ምስጢራት አንዱ ነው። ክህነት ሌሎችን ለማገልገል በመንፈሳዊነት ለማነጽ ወደ ቅድስና መንገድ ለመምራት እንዲሁም ወንጌልን በመስበክ ክርስቶስን የህይወታቸው መድህን የሚያደርጉበት ምስጢር ነው በማለት መልእክታቸውን አስተላልፈዋል። በእለቱም ሀምሳኛ ዓመት የጋብቻ የወርቅ ዮቤልዩ በዓላቸውን ያከበሩ ጥንዶች የነበሩ ሲሆን ቤተሰብ የህብረተሰብ ሁሉ መሰረት ነው። በቃል ኪዳናቸው ጸንተው በፍቅር በመቻቻል በትዕግስት አልፈው ለዚህ ቀን መብቃታቸው ትልቅ ጸጋ ነው ሲሉ ለጥንዶቹ መልእክታቸውን አስተላልፈዋል። አባ ተስፋዬ ተሾመ በአርባ ዓመት ጉዟቸው ያገዟቸውን ሰላምና የረዷቸውን አካላት አመስግነው በእለቱም ሀምሳኛ ዓመት የጋብቻ በዓላቸውን ላከበሩ ጥንዶች መልካም ምኞታቸውን ገልጸዋል። በመርሃ ግብሩ ካህናት፣ ገዳማውያን፣ ወጣት መዘምራንና ምእምናን ተገኝተው በዓሉን በድምቀት አክብረዋል።